አንዳንድ ለውጡን የማይፈልጉ የስልጣን ጥም ያለባቸው ፖለቲከኞች ደካማ ጎናችንን በማጥናትና ጥያቄያችንን በመጥለፍ ለራሳቸው የፖለቲካ ትርፍ ማስገኛ አድርገው ለመጠቀም ሲሞክሩ በተለያየ ሚዲያ ሲያራግቡት ተመልክተናል። ነገር ግን የእኛ የጤና ባለሙያዎች ጤና ኤክስቴንሽኖችን ጨምሮ ጥያቄያችን ከኛው ራሳችን ከጤና ባለሙያች አንደበት እንዲሁ ፊት ለፊት ከምንናገረው ውጭ የተለየ ይዘት ሊሰጠው አይገባም። የሙያው ስነግባር ባልጠበቀ መልኩ አንዳንድ አካባቢ ላይ የሥራ አድማና ሁከቶች በመፍጠር ጥያቄን አግባብ ባልሆነ መልኩ የተጠየቀበት መልኩ በጤና ባለሙያ ስም ይቅርታን መጠየቅ እፈልጋለሁ። ጥያቄው ትክክል ቢሆንም የምንጠይቅበት መንገድ ትክክል ካልሆነ ይበላሻል። የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባብስ ነው። ምን ሆነው የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ የማያውቁ፣ ኔሽን ቢልዲንግ ምን እንደሆነ የማያውቁ፣ ሳይንስ ሙዚየም የሚሆን ሃይስኩል፣ ሁሉን ነገር ከደሞዝ ጋር ብቻ የሚያያይዙ፣ ከዕለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው። ሶስተኛው ሐኪም መሳይ ፖለቲከኞች፣ ጋውን ለባሽ ፖለቲከኞች። በነገራችን ላይ ከሕክምና ተቋም የዓመት እረፍት ወስደው ይህን ጉዳይ ፌስቡክ ስም ቀይረው የቀሰቀሱ ሰዎች በደንብ እናቃቸዋለን። ስለማናቃ የሚሰላቸው ዝም ያልነው አልተነቃብንም ምናምን እንደሚሉ አቃለውን እናቃቸዋለን። ከየት ከየት ከተማ እረፍት ወስደው መጥተው እዚህ ሞብላይ ሲደረግ እንደነበረ እናውቃለን።